ሰላም ጤና ይስጥልኝ። ክብሯትና ክብሯን እምነት ሰሚነው አካሉ ነኝ እምነት ሰሚነው አካሉ ባላለሁኝ። እንግዲህ የተለያዩ አዳዲስ መረጃዎችን እኔ ደረስኩባቸውን ነው እጄ ላይ ገቡትን የተመቸኝ ለእናንተ ይጠቅማል የምለውን ነገር እያካፈልኳችሁ እንደሆነ ታውቃላችሁ። ስለዚህ የዩትዩብ ቻናሌን ሰብስክራይብ በማድረግ እንድጀምሩ፣ ይህን ቪዲዮ ላይክ ብታረጉ ፎር ፍሪ ነው። ምን የምትጎዱት ነገር የለም። እኔን ግን ሊጠቅመኝ ስለሚችል ላይክ በማድረግ ጀምሩት ማለት ነው። እንግዲህ የራስ ጠላት ራስ ነህ ይላል ዛሬ ምንነጋገርበት ርዕሰ ጉዳይ ይሄ ነው። እንግዲህ የቢዝነስ ሚዲያ ሼር ያደረገልን መረጃ ነው። እሱም ምንጫ አለውና ይህንን ሀሳብ ላካፈላችሁ የፈለኩበት አንደኛው ነገር ምንድነው፣ ብዙ ነገር ትማሩበታላችሁ ብዬ አስባለሁ። እንግዲህ አንደኛ የራስ ጠላት ራስ ነህ ይላል። እንዴት ሲባል የራስ ጠላት ራስ ነህ፣ ህይወት ፊልም ሆኖ ቢሰራ ያንተ እውነተኛ ተቀናቃኝ የሚሆነው ሌላ ማንም ሳይሆን አንተ ራስ ነህ። ራስን የምትጠልፈው፣ የምታሰቃየው፣ የምታዋርደው፣ የምትገድለው አንተው ራስህ ነህ። ለራስህ ጠላት የሆንክበት ለሰዎች ሐሳብ መጨነቅ ምን ይሉኛል በማለትና ሌሎችን በማስቀደም ለራስህ እንደራስህ ባለመኖርህ የተነሳ ነው። አዎ ሕይወትህ ፊልም ሆኖ ቢሰራ የአንተ ዋነኛ ጠላት ሌላ ሳይሆን አንተ ራስህ ነህ። ምንድነው እንግዲህ እዚህ ጋር የራሳችን ጠላት እኛ እራሳችን መሆናችንን የሚያስረዳ ነገር ነው እዚህ ውስጥ የምናገኘው። ምን ለማለት ተፈልጎ ነው? አንተ ሰው ምን ይለኛል እንደዚህ ቢሉስ እንደዚህ ቢሉስ እያልክ የራስህን ጥበብህንና ዕውቀትህን እየደበቅክ በመጣህ ቁጥር ወይም ደግሞ ሼሚ እየያዘ በመጣ ቁጥር ራስህን እየቀበርከው የምትመጣው ራስህ ስለሆነ ሰው ምን ይለኛል ከሚለው ሀሳብ ውስጥ በመውጣት ትክክለኛ አንተነትን የሚገልጽ አንተ ማድረግ የምትፈልገውን የውስጥን ዓላማና ሀሳብህን ለማሳካት ሁልጊዜም ወደፊት ካልተጓዝክ ራስህን ራስህ እየቀበርከው ስለምትመጣ የራስህ ዋነኛ ጠላት ራስህ ነህ ማለት ነው። ስለዚህ የአንተ ጠላት አንተ ራስህ ነህ የሚለውን አንድ አይተናል። ሁለተኛውን ደግሞ የሰዎችን ስሜት አይንዳህ ይላል። የሰዎች ስሜት አይንዳህ በሁለተኛ ደረጃ የተቀመጠው ይሄ ነው። ሁሉም ነገር ሰዎች የሰጡህ ሌሎች የመረጡልህ ነው የተማርከው ቤተሰብ የሚወደው ሰዎች ያበላል ያሉት፣ ወይም መንግስት የመደበልህን ነው። ልብስና ጫማ እንኳን የምትገዛ ጓደኞች አስመርጠው ነው። እንግዲህ አስበው፣ ልብስና ጫማ እንኳን ለመግዛት ጓደኞች ያስመርጧል። ምንም ነገር የምታደርገው ይወዱታል፣ እንጂ ወዱአል ብለህ አይደለም። ከዚያ ግን ይደብርሃል። በተማርከው ደስ ብሎ አትሰራም። በሰዎች ግፊት በገባህበት ትዳር ትነጫነጫለህ። የገዛሃቸው ልብሶች ጫማዎች ከጎንህ እነዛ ሰዎች የሉም። ትምህርት የመረጠል መንግስት ስራህ እንኳን ሳይሰጥህ ረስተዋል። እንግዲህ ትምህርትም የሚመርጥልህ መንግስት ነው። ስራ ሳይሰጥ ረስተዋል። ግን አረፈ ደሞ ወዳጄ ምን አድርግ ነው የሚለ። ለራስህ ዛሬ፣ ለራስህ በራስህ ተነሳሽነት አንተ የምትፈልገውን ማድረግ ትችላለህ። በቀላሉ የምትወደውን በመልበስ ጀምር። በልብስ የምትወደውን ያስቀመጠ ፈጣሪ መንገዱን ይሰጣልና ከፈጣሪ ጋር ህልምህን ተከተል። እንግዲህ በልብህ የምትወደውን ያስቀመጠ ፈጣሪን ተከተለው። ስለዚህ መጀመሪያ ማድረግ ያለብህ ነገር ምንድን ነው? እንግዲህ ከምትለብሰው ጀምሮ አንተ የምትወደው ነገር አይደለም፣ የምትሄድበት፣ የምትበላው ምግብ ጭምር። የምታገባት ሴት ራሱ አንተ የመረጥካት አይደለችም። ብዙ ሰዎች ጫና ያለባቸው ናቸው። ይህ ልብስ አያምርብም፣ ይሄ ጸጉር አቆራጥ። አንተ ጸጉርን ማሳደግ ስትፈልግ ረ ይሄ ጸጉር ምንድን ነው እንደዚህ ተንጨባረህ ምናምን ነገር እያለ ጸጉርህ እንድትቆረጥ የሚያደርግህ ሰው ነው። ስለዚህ ከሰዎች ግፊት ወጥተህ በራስህ ለመቆምና በራስ ለመራመድ ጀምር ይሄን ለመጀመር ደግሞ ይረዳ ዘንድ አንደኛ ማረግ ያለብህ ነገር ምንድነው እስቲ ከምትወደው ልብስና አለባበስ ጀምር ነው የሚለው እስቲ ከምትወደው ልብስና አለባበስ ጀምር ይላል ሶስተኛ ራስን ተቀበል ከሌሎች ጋር በማወዳደር አትሰቃይ በቃ ራስን መቀበል አለብህ ከሌሎች ጋር ራስን አታወዳድር አንተ ማለት አንተ ነህ በቃ አሁን እኔ ለምሳሌ እምነት ሰሚ ነው እባላለሁ አይደለ እኔን በመልክ ሊመስለኝ የሚችል ሰው አለ ግን ከውስጤ ጭምር እኔን የሚመስል አንድም የለም ሰውየው መልኩ እንኳን እኔም ቢመስል ወይ በእድሜ እንለያያለን ወይ በሆነ ቅርጽ እንለያያለን ወይ ባሳለፍ ነው ይወት ታሪክ እንለያያለን። ስለዚህ ራስን ዝቅ አታርግ፣ ራስንም ከፍ አታርግ። አንተን የሚበልጥም የለም ካንተ የሚያንስም የለም። ስለዚህ አንተ አንሳለውም በልጣለውም ብለ አትሰቃይ። መሰቃየት የለብህም። የበታችነት ስሜት አይሰማ። የበታችነት ስሜት ከተሰማ ዛፍ ላይ ወጣ ይባላል። እና የበታችነት ስሜት አይሰማ። ራስን ከሰዎች ጋር መዋወዳደር አትሰቃይ። ራስን እንጂ ማንነ መሆን አትችልም። እንትና ፋሽን ስለቀያየረ ገሌ መኪና ስለገዛ እንትና ደግሞ ቤት ስለገዛ እንደሱ እሆናለሁ ብለ በማወዳደር አትሰቃይ። አንተ አንተም የራስ ጉዞና መንገድ ይኑርህ። በዚህ ሄጄ እንደገና እንደዚህ አድርጌ ከዚህ ደርሳለሁ የምትለውና እሱኮ እንዲህ ነው የምተባልበት መድረሻ መንገድ ይኑርህ። መድረሻ መንገድ ይኑርህ። ስለዚህ ራስን ከሰዎች ጋር አታወዳድር የሚለውን ተመልከት። እነዚህን ራስን ከሌሎች ጋር በማነጻጸር ውስጥ የምትጎዳባቸው ብዙ ነገሮች ስላሉ በቃ ራስን ከሰዎች ጋር ማወዳደር መቻል የለብህም፣ ነው ራስን ከሰዎች ጋር አታወዳደር፣ በቃ አለቀ። እና ንጽጽር ደስታን ይሰርቃል፣ ውድድር ሰላምን ይነሳል። አንተ መሆን የምትችለው አንተንነትህን ብቻ ስለሆነ ራስን ብቻ በመሆን ላይ አተኩር፣ ነው ራስን በመሆን ላይ ብቻ አተኩር። ስለዚህ ከሰዎች ጋር ራስን አታወዳድር፣ ከሰዎች ጋር ራስን አታወዳድር። ይሄ ሶስተኛ ላይ የተቀመጠው ነው። እንግዲህ ወደ አራተኛው እንሄዳለን። እዚህ ራስን ከሰዎች ጋር አታነጻጽር የሚባለው እንግዲህ ፈጣሪ ሰዎችን ሲፈጥር የተለያየ ዓላማ እንዲኖራቸው አድርጎ ነው። አንዱ በሳይንስ ልቀት ኖሮት የሆነ ፈጠራዎችን ፈጥሮ ለሰዎች እንዲጠቅም ነው። አንዳንዱ ደግሞ እንግዲህ ሹፌር እንዲሆን፣ ከዛ ሰዎች በትራንስፖርቴሽን አገልግሎት እንዲያደርስ እንዲመልስ ሊሆን ይችላል። አንዳንዱ ደግሞ እንግዲህ መኪና እንዲገዛም ሊሆን ይችላል። አንዳንዱ ደግሞ ግብርና ላይ ኢንቨስት እንዲያደርግ ወይ በግብርና ተሳታፊ እንዲሆን ሊሆን ይችላል። አንዳንዱ ኢንጂነር እንዲሆን አንዳንዱ ዶክተር ነው። ሁሉም እየተጻፈለት አለ። ስለዚህ ለአንተ እየተጻፈለ እንደ ዶክተሮቹ ለምን አልሆነም፣ እንደ ኢንጂነሮቹ ለምን አልሆነም ብለህ መሰቃየት መቻል የለብህም። ስለዚህ አንተ ለተፈጠርክበት ዓላማ የተፈጠርክበትን ነገር ብቻ ደግፈህ መጓዝ መቻል ነው ያለብህ የሚለውን ሀሳብ እንድትረዳው ነው። ስለዚህ ሁሌም ቢሆን ማድረግ ያለብህ ራስን ከሰው በታች ነኝ ብለህ ማሰብ የለብህም። ራስን ከሰው በላይ ነኝ ብለህም ደግሞ መኮፈስ የለብህም ማለት ነው። አራተኛ አንተ ያቀለልከውን ማን ያከብረዋል። ስለዚህ አንተ ያቀለልከውን ማንነትን ማንም ሰው ሊያከብረው ስለማይችል አንተ መጀመሪያ ማንነትን ማክበር አለብህ። እዚህ ጋር ምን ተብሎ ተቀምጧል? አንተ ራስን የምትቀበልበት መንገድ ሰዎች አንተን የሚቀበሉበት መንገድ ይወስናል። እንግዲህ ራስን ትጠላዋለህ፣ ማን ይውደድልህ ታዲያ? አንተ ራስን የምትጠላ ከሆነ ማን ሊወድልህ ይችላል? ራስን ትንቀዋለህ ማን ያከብርልህ? ታዲያ ራስን ምትንቅ ከሆነ ሌላ ሰው ሊያከብርልህ አይችልም። ራስን በአግባቡ አትቀበለው፣ ማን ይቀበልልህ? ታዲያ ራስን በአግባቡ ማትቀበል ከሆነ ማንም ሊቀበልልህ አይችልም። እንግዲህ ሰዎች አንተን አያውቁህም። እንግዲያው በፈቀድክላቸው መንገድ ደግሞ ያውቁሃል። በቃ ሰዎች እኔን አያውቁኝም የምትል ከሆነ አንተ በፈቀድክላቸው መንገድ ነው የሚያውቁ። ስለዚህ አንተ ያለከበርከውን አንተ ማንንም እንዲያከብርልህ አትጠብቅ። ሁልጊዜም ይሄን ያባቶችን ተረት አስታውስ፣ ባለቤቱ ያቀለለው አሞሌ ባለዳ አይሸከሙም አራት ነጥብ። ባለቤቱ ያቀለለውን አሞሌ ባለ እዳ አይሸከመውም። ስለዚህ ለራስህ ክብር የምታሰጠው ራስህን የምታስከብረው ራስህን በምታከብረው ልክ ነው። እኔ አሁን ራሴ በጣም የምወድ ሰው ሆነ፣ ራሴን ጠብቃለኝ ራሴን የምጠብቅ ሰው ሆነ፣ ሰዎችም ደግሞ እኔን እየወደዱኝ ነው የሚመጡት። ስለዚህ ሰዎች እንዲወዱ ራስን መውደድ አለብህ። ሰዎች እንዲያከብሩ ራስን ማክበር አለብህ። ሰዎች እንዲረዱ ራስን መረዳት መቻል አለብህ። ሰዎች ለአንተ የተለየ ግምት እንዲሰጡ ለራስ የተለየ ትልቅ ግምት መስጠት መቻል አለብህ። ስለዚህ ሁሌም ቢሆን ለራስህ ትልቅ ግምት ስጥ። ራስን ዝቅ አታድርግ። ራስን አታዋርድ። ራስህን ከሰዎች በታች ነኝ ብለህ የበታችነት ስሜት አይሰማህ። ራስን ከፍ ከፍ አድርግ። ራስን ከፍ ከፍ አድርግ ሲባል ሌሎችን እናቅ ማለት ሳይሆን፣ በቃ ለራስህ ክብር መስጠት መቻል አለብህ። ራስን ማክበር መቻል አለብህ። ራስን መረዳት መቻል አለብህ። ይሄ ነው። ስለዚህ ሁል ጊዜም ቢሆን ራስህ ነህ ላንተ ደረጃ እምትሰጠው። ስለዚህ አንተ ሰዎች እንዲወዱህም ይሁን እንዲያከብሩህ ራስን እምታከብር ከሆነ ለራስህ ትልቅ ግምት እምትሰጥ ከሆነ ማንም ሰው ያከብርሃል። ሰው አይንቅህም ማለት ነው። ስለዚህ ራስን የምታስነቀው ራስነ አምስተኛ ነው። የመጨረሻውን ስንመለከት እዚህ ጋር ምንድነው? ስትሞት አይደለም ስትታመም ትረሳለህ። በቃ አራት ነጥብ እስከዛሬ ድረስ እኔ ከሞት ሰው ይረሳል እንደዚህ ይልሃል ምናምን የሚሉ ቪዲዮ ይሰርቻለሁ። አሁን ደግሞ በተሻሻለው ሐሳቤ ማለት ነው እንኳን ስትሞት ስትታመም ትረሳለህ የሚለውን ሐሳብ እዚህ ጋር ተመልክት። ብዙ ጊዜ ስትሞት ትረሳለህ ሲባል ሰምታል። እሱ ያባት ነው ይግረምና፣ ያልጋቁራኛ መሆንህ ሲታወቅ እራሱ ወዲያውኑ ትረሳለህ በቃ ያልጋ ቁራኛ ታማሚ ነው ስትባል፣ ራሱ ወዲያው ትለሳል። እንደማይጠቅም ነገር ትተዋለ። ሰዎች ካንተ ያልጋ ቁራኛ መሆን በላይ ነገ ለሚለብሱ ጫማ ይጨነቃሉ። ካንተ ጤና በላይ መች እንደምትሞትና የለቅሶ ምስር ወጥ ያሳስባቸዋል። ከሞትክም አንተም ቀብሮ ተመልሰው ይዝን ንፍሮ እየበሉና ካርታ እየተጫወቱ ይስቃሉ እንጂ አብረውህ አይሞቱም። ሰው ወደደኝም አልወደደኝም ተቀበለኝም አልተቀበለኝም ብለህ የምትጨነቅበት ጊዜ አይደለም። የምትወደውን ትክክል ነው የምትለውን፣ ጠቃሚውን ለማድረግና ደስተኛ ህይወት ለመኖር ራስን አዳምጥ። ስትሞት አይደለም ያርጋ ቁራኛ ስትሆን ትረሳለ። ስለዚህ እርሱን ትረሳና ህይወትን በራስ መንገድ ኑር። ህይወትን በራስ መንገድ መኖር አለበት። ህይወትን በራስ መንገድ ማትኖር ከሆነ እንግዲህ ሰዎች አንተ ስትሞትማ እንደውም ድግስ ነው። ስትሞት እኮ ስትሞት ድግስ ነው። በተለይ ኢትዮጵያ ውስጥ፣ በተለይ ደግሞ አንዳንድ ማህበረሰቦች ላይ ስትሞት ድግስ ነው። በህይወትህ እያለ አንድ ቀን ሰላም ብሎ ማያቅሰው አንድ ቀን ስልክ ደውሎልህ አናግሮ ማያቅሰው ስትሞት፣ በቃ ልጄ ልጄ ነው፣ ወንድሜ ወንድሜ ነው። ስለዚህ ስትሞት አይደለም ስትታመም ትረሳለህ። ስለዚህ ራስህን ለራስህ ትኩረት አርግ። በቃ ስለዚህ ስለምትረሳ፣ ስትሞት አይደለም ስትታመም ስለምትረሳ፣ ራስን ማስታወስ፣ ራስን መጥቀም፣ ከራስ ጋር ጊዜ መስጠት፣ ለራስ ትኩረት ማድረግ ይልመድብህ ነው። ስለዚህ ሁል ጊዜም ማድረግ ያለብህ ነገር ምንድን ነው? እነዚህን አምስት ነገሮች መተግበር መቻል አለብህ። ስትሞት አይደለም ስትታመም ትረሳለህ። ይሄን ማወቅ አለብህ። አራተኛ አንተ ያቀለልከውን ማን ያከብረዋል? ለራስህ ክብር ስጥ። ራስን ስታከብር ነው ሰዎች የሚያከብሩ። ሶስተኛ ራስን ተቀበል፣ ከሌሎች ጋር በማወዳደር አትሰቃይ የሚለውን አይተናል። ሁለተኛ የሰዎችን ስሜት አይንዳ፣ የሰዎች ስሜት አይንዳ፣ በራስ ሀሳብ ተመራ የሚለውን አይተናል። አንደኛ የራስህ ጠላት ራስህ ነው። በቃ የራስህ ጠላት ራስህ ስለሆንክ የራስህ ጠላት ላለመሆን ምን ማድረግ እንዳለብህ አንዳንድ አንድ ሐሳቦችን ትረትናል። ማንኛውም ጥያቄና አስተያየት ካላችሁ ኮሜንት ልታደረጉልኝ ትችላላችሁ። እምነት ሰሚኑ አካል ሆኝ ሀሳቡ ከተመቻችሁ ይህን ቤት ሰብስክራይብ ማድረግ አትርሱ። አብራችሁኝ ስለቆያችሁ እስካሁን አመሰግናለሁኝ። እዚህ ድረስ ስለተከታተላችሁኝ አመሰግናለሁ። ኮሜንት ላይ አስተያየት መስጠት ላይክ ማድረግና የመሰላችሁን ሀሳብ እንዲስተካከል የምትፈልጉትን ነገር በሙሉ ሼር ልታደረጉኝ ትችላላችሁ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ዋሉልኝ። አመሰግናለሁ።